አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አባ መቃርስ ማን ናቸው? ወር በገባ በ14 የአባታችን የአባ መቃርስ ወርሃዊ መታሰቢያ ነው። በልጅነቱ የቤተ ክርስቲያን ትምህርት እየተማረ አደገ። የዓለምን ከንቱነት ተመልክቶ፣ ዳግመኛም የኃጢአትንና የጻድቃን ዋጋቸውን አይቶ ወደ ገዳም ገብቶ መነኮሰ። ከመነኮሰም በኋላ የአስር ቀን መንገድ ተጉዞ ኩንንትንና ቆቆች ውሃም ካለበት ተራራ ላይ ደረሰ። በዚያም ኩንንትን ወደ መልቀም ብሰማራ የስግደቴና የጸሎቴ ስራ ይቋረጣል። በዚያም ተራራ ላይ ብቸኛ ነኝና ሰብስቦ የሚያገባልኝ የለም። ስጋ አትብላ ያለውስ የባልንጀራህን ስጋ በሐሜት የምንበላው አይደለምን? ሌላ ምግብ እንደሌለ ፈጣሪ ያውቃል ብሎ ከዚያች ዕለት ወዲህ ለምግቡ ቆቅ የሚያጠምድ ሆኖ በእግዚአብሔር ፍቃድ በየቀኑ አንድ አንድ ቆቅ የሚያዝለት ሆነ። በየቀኑም አንድ አንድ ቆቅ የተመገበ ውሃ እየጠጣ ፈጣሪውን እያመሰገነ በታላቅ ተጋድሎ ሆኖም የሰውን ፊት ሳያይና ከማንም ጋራ ሳይነጋገር ብዙ ዘመን ኖረ። ከቁስጥንጥንያ ከተማ እየወጣ አንድ መነኩሴ ዋሻ ሲፈልግ አባ መቃርስን ደግሞም ቆቅ ሲያጠምድ አየውና፣ ለሐሜት ቸኩሎ ወደ ቁስጥንጥንያ ተመልሶ ሄደ። ለሊቀ ጳጳሳቱም ቆቅ እያጠመደ ስጋ ያሚበላ መነኩሴ አገኘው እሱም በሕዝብ ዘንድ ሊያስነቅፈን ነው ብሎ ነገረው። ሊቀ ጳጳሳቱም ከአንድ ሌላ መነኩሴ ጋራ ድጋሚ እንዲያረጋግጥላቸው ላካቸው። እነሱም ገና በበዓቱ ሳይደርሱ አባ መቃርስ ቆቅ ሊያጠምድ ሄድና ያለ ወትሮ በአንዲት ወጥመድ ሶስት ቆቆችን ተያዙለት። ሌላ ጊዜ በቀን አንድ ብቻ ነበረ የሚያዝለት፣ ዛሬ ግን እግዚአብሔር ለሚመጡት እንግዶችም ጭምር ሊያዘጋጅላቸው ነው። ያለወትሮ ዛሬ ሶስት ሆነው የተያዙለት። አባ መቃርስም ሁለቱን መነኩሳት ሲያያቸው ሁለት ተጨማሪ ሆነው የተያዙለት ቆቆች የእንግዶቹ መሆናቸውን አውቆ ጌታችንን አመሰገነው። እነሱ ግን ማዕድ ሰርቶ እስካቀረበላቸው ድረስ መቃርስ ላይ ይጠቋቆምበት ነበረ። አባ መቃርስም ምግቡን አዘጋጅቶ ሲጨርስ የራሱን ድርሻ አንዷን ቆቅ አስቀርቶ ሁለቱን ለእንግዶች አቀረበላቸው። እነሱም በልቶ ጨርሶ ቀና ሲል እንግዶቹን መነኩሳት እንዳልበሉት እንዳልበሉ ተመለከተና አባቶች ለምን አልበላችሁም አላቸው። እነሱም እኛ መነኩሳት ስንሆን ሥጋ አንበላም አሉት። አባ መቃርስም እሽ ተውት አላቸውና እነዚያ አብስሎ በግብታ ላይ ለምግብነት ያቀረባቸውን ሁለት ቆቆች ሶስት ጊዜ በእስትንፋሱ እፍ ቢልባቸው ሕይወት ዘርተው በረሩና ወደ ጫካ ሄዱ። እነዚህ እነዚያ መነኩሳትም እጅግ ደንግጠው ማረን፣ ይቅር በለን ቅዱሱን የእግዚአብሔርን ሰው በከንቱ አምተንሃል ብለው እግሩ ስር ሲወድቁ እግዚአብሔር የሁላችንንም በደል ይቅር ይበለን አላቸው። ሁለቱም ንጉሳት ወደ ቁስጥንጥንያ ተመልሰው ለሊቁ ጳጳሳቱ፣ ለህዝቡ ያዩትን ነገር መሰከሩ። ለሊቁ ጳጳስ እጅግ ተደንቆ ወደ ንጉሱ ደብዳቤ ጽፎ በምድራችን ጻድቅ ሰው ተገኝቷልና አንተምና ሂደን በረከቱን እንቀበል ብሎ መልክት ላከበት። ንጉሱም እሽ ብሎ ከሰራዊቱ ጋራ ተነስቶ ከካህናቱ ጋራ ወደ አባ መቃርስ ዘንድ ሄደ። ወደ ገዳሙ በቀረቡ ጊዜ አባ መቃርስ ወደ ብሔረ ሔዋን እያደረሰው ያደርሰው ዘንድ መልአክ አንስቶ በክንፎቹ ተሸክሙ ሲያርግ አዩት። እነሱም የእግዚአብሔር ቅዱስ ሰው ሆይ ባርከን፣ የምንድንበትን አንዲት ቃል ንገረን አሉት። አባ መቃርስም ከሐሜትና ከነገር ስራ እንደ በታቸውን ይከልከል ካህን ብዙ ባየማር ትዕቢት መታጀር መታጀር ባልመጣበት ነበረ። መነኩሴም ትምክህት ባያበዛ ባልተመካ ነበረ። እርስ በርሳችሁ ተፈቃቀሩ፣ ዛፊር አድሮባችሁ ይኑር አላቸው። ይህንንም ከተናገራቸውና ከባረካቸው በኋላ ካይናቸው ተሰወረ። መዝገበ ቅዱሳን የበረሃው መነኝ የአባታችን የመቃርስ ጸሎታቸው በረከታቸው አይለየን። ሙሽራው ገብረ ክርስቶስ ማን ነው? ወር በገባ በ14 የሙሽራው ገብረ ክርስቶስ ወርሃዊ በዓሉ ነው። ሙሽራው ገብረ ክርስቶስ ወላጆቹ አባቱ የቁስጥንጥን ያው ንጉሥ ቴዎዶስዮስና እናቱ ንግሥት መርኬዛ በስዕለት እያገኙት ብቸኛ ልጃቸው ስለሆነ ሃይማኖትን እያስተማሩት በምግባር በእጅጉ ተንከባክበው አሳድገውታል። የአባቱን ንግሥና በመውረስ ቁስጥንጥንያን እንዲገዛላቸው በመፈለግ ወላጆቹ ለአካለ መጠን ሲደርስ የሮም ንጉሥ ሴት ልጅ አጋቡት። እርሱ ግን ዓለምን ፍጹም በመናቅ የክርስቶስን መስቀል ለመሸከም የተዘጋጀ ነበርና የሠርጉ ዕለት ለሊት የነሱን ሆነ የሙሽራይቱን ድንግልና እንደጠበቀ ከጫጉላ ቤቱ ወጥቶ በመርከብ ተሳፍሮ ሩቅ ሀገር በመሄድ በቤተ ክርስቲያን ተቀምጦ ከነዳያን ጋራ ተደባልቆ በመለመን ለምኖም ያገኘውን ለሌሎች እየመጸወተ በጾም በጸሎት ተጠምዶ አስራ አምስት ዓመት ኖረ። መቤታችን ተገልጻ ለአንድ የቤተ ክርስቲያኑ አገልጋይ የገብረ ክርስቶስን ጽድቅ ብትነግረው ምሥጢሩን ለሀገሩ ሁሉ አዳረሰበት። ሙሽራ ገብረ ክርስቶስም የግብሬ ግብሬ ታወቀ፣ ከዚህ ውዳሴ ከንቱ ልሽሽ በማለት ወደ ሌላ ሀገር በመርከብ ሲጓዝ ፈቃደ እግዚአብሔር መርከቢቱን ያለ አቅጣጫዋ ወስዶ አባቱ ደጅ አደረሰው። ማንነቱን እንደ ማንነቱን እንደ ደበቀና ዓለምን ምን ያህል እንደናቃት ይረዳ ዘንድ በአባቱና በንጉሡ ደጁ የእኔ ቢጤ ለማን ለማኝ ሆኖ ለአባቱ ውሾች የሚሰጠውን ፍርፋሪ እየተመገበ አሁንም 15 ዓመት ሙሉ በትዕግስት ተቀመጠ። የአባቱ አሽከሮች እንኳን እጣቢና ቆሻሻውን ሁሉ እየደፉበት ሲያሰቃዩት፣ የአባቱ ውሾች ግን የእግሩን ቁስል ይልሱለት ነበር። በአጠቃላይ ገብረ ክርስቶስ እጅግ የተከበረ የታላቅ ንጉሥ ልጅ ሲሆን ነገር ግን ዓለምን ፍጹም በመናቅ ስለ ጽድቅ ተሰዶ እየለመነ ያገኘውን የመጸወተ በጾም በጸሎት እየተጋደለ ሰላሳ ዓመት ሙሉ ተቀመጠ። በመጨረሻ ጌታችን እመቤታችንን፣ ቅዱሳንን፣ መላእክትን ሁሉ፣ ከገብረ ክርስቶስ በፊት የነበሩ ነቢያት ሁሉ፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን ሁሉ አስከትሎ መጥቶ ቃል ኪዳን ከገባለት በኋላ ከጌታችን ጋር አብረውት የመጡት ሁሉ በታላቅ ክብርና ምስጋና እያመሰገኑት ጌታችን ክብርት ነፍሱን በእቅፉ ተቀብሎ አሳርጓታል። ቁስጥንጥንያው ሊቀ ጳጳሳት አባ ቴዎፍሎስ በቅዳሴ ላይ ሳሉ ከንጉሥ ቤት ሄደው የገብረ ክርስቶስን ሥጋ እንዲያመጡ የእግዚአብሔር ድምፅ ከሰማይ በትእዛዝ መጣላቸውና ሄደው ያዩት የገብረ ክርስቶስ ሥጋ በንጉሥ አባቱ ደጅ ወድቆ አገኙት። በገብረ ክርስቶስ እጅ ላይ በጥቅል ወረቀት የተጻፈ ደብዳቤ ነበርና ወስደው ሊያነቡት ሲሞክሩ ወረቀቱ አልላቀቅ ብሎ ፈጽሞ እምቢ አላቸው። ብዙ ምሕላ እና ጸሎት ከተደረገ በኋላ ወረቀቱ ከእጁ ላይ ተላቀቀ እና ሲነበብ ገብረ ክርስቶስ ስለ አምላኩ ፍቅር ብዙ ለ30 ዓመታት ያሳለፈውን እጅግ አሰቃቂ መከራ በተለይም በአባቱ ደጅ ማንንም ሳያውቀው ያሳለፈው እጅግ አሳዛኝ መከራና በሐዘን የሚያስለቅሰውን ታሪኩን በራሱ እጅ በዝርዝር ጽፎ ተገኝቷል። ንጉሱ አባቱና ንግስት እናቱም ይህንን ልጃቸው የጻፈውን መልእክት ባነበቡ ጊዜ የሚሆኑት ጠፋቸው። በጣም የሚገርመው ደግሞ ወላጆቹ ሚስት አድርገው ያመጡለት የሮም ንጉስ ሴት ልጅ ለባሏ ታማኝ ሆና 30 ዓመት ሙሉ በእናትና በአባቱ ቤት በትዕግስት ስትጠብቀው ኑሯ ነው። እርሷም ታሪኩ ሲነበብ ብትሰማ እንደ እብድ ሆነች። የቅዱስ ገብረ ክርስቶስ ሥጋውን ወደ ቤተ ክርስቲያን ሲወስዱ እጅግ አስገራሚ ታምራት በድውያን ሕመምተኞች ላይ ተፈጽሟል። ከታምራቱ የተነሳ መንገዱ በሕዝብ ተጨናንቆ አላሳለፍ ቢላቸው ንጉሡ በመንገድ ዳር ወርቅ እየበተነ ሰው ወርቁን ለማንሳት ሲሄድ በፍጥነት ወደ ቤተ ክርስቲያን አድርሰውታል። እረፍቱም ጥቅምት 14 ቀን ሲሆን ዛሬ ከጫጉላ ቤት መንኖ የወጣበት ዕለት ነው። በቀደምት ሊቃውንት ሁለት አይን የተሰጠው በአንዱ የራሳችንን በሌለው የሌላውም ለማየት ነው። ሁለት ጆሮ የተሰጠን በአንዱ የራሳችን በሌላው የሌላውን ለመስማት ነው። ሁለት እጅ የተሰጠን በአንዱ ለመስጠት በሌላኛው ለመቀበል ነው። ሁለት እግር የተሰጠን በአንዱ ወደ ራሳችን በሌላው ወደ ሌላው ለመሄድ ነው ይሉ ነበረ። በረከቱ በሁላችን ላይ ይደርብን ለዘለዓለሙ፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።